ሰላም፣ የላብራቶሪ የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ከማይክሮባዮሎጂ ውስጥ ኢንተሮባክቴሪሽን ምርጥን ጠቅለል አድርገን ለእናንተ ለማሳየት እንሞክራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የተፈጠረባቸውን ማንኛውም ጥያቄ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ይህን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ቪዲዮቻችንም ስትመለከቱ ቪፒን እያብራችሁ እንድትመለከቱ እና እይታችንን እንድጨምሩልን በትህትና እንጠይቃለን። በተረፈ ወደ ቪዲዮ ከማይክሮባዮሎጂ ውስጥ ሰፋ የሚለው ቻፕተር ፋሚሊ ኢንተሮባክተሪሺ የምንለው ነው። እነዚህ ውስጥ የሚጠቃለሉ ዘጠኝ ዋና ዋና ባክቴሪያዎች አሉ። ለዛሬ የምንመለከታቸው የመጀመሪያው ኢሰርሻኮላይ ወይም ኢኮላይ ነው። ሁለተኛው ክለብ ሴላ፣ ሶስተኛው ኢንትሮባክተር፣ አራተኛ ሲትሮባክተር፣ አምስተኛ ሲጌላ፣ ስድስተኛ ሳልሞኔላ፣ ሰባተኛ ፕሮቴስ፣ ስምንተኛ የርሲና ና ዘጠነኛ ሴራሻ ናቸው። በመጀመሪያ ግን ማይክሮባዮሎጂ ዲፓርትመንት ውስጥ የሚደረጉትን ስድስት መሰረታዊ ስቴፖች ላስታውሳችሁ። የመጀመሪያ ሚዲያ ፕሪፓሬሽን ነው። ለባክቴሪያ ሚዲያ ካዘጋጀን በኋላ ሁለተኛው ስቴፕ የሚሆነው ኢኖኩሌሽን እና ኢንኩቤሽን ነው። ኢኖኩሌሽን ማለት ባክቴሪያውን መዝራት ነው። እሱን ከዘራን በኋላ ኢንኩቤት እናደርገዋለን ለ24 ሰዓት ማለት ነው። ሶስተኛው ስቴፕ ደግሞ ባክቴሪያውን አይዞሌት ማድረግ ነው። አራተኛ ስቴፕ የሚሆኑ አይዞሌት ያደረግነውን ባክቴሪያ ለዛ ባዮኬሚካል ቴስት መስራት ነው። በአምስተኛ ደረጃ ደግሞ ባዮኬሚካል ቴስት ከሰራና ባክቴሪያውን አይደንቲፋይ ካረግን በኋላ አንቲማይክሮቢያል ሰሰብታዊቲ ቴስት እንሰራለን። በመጨረሻም ውጤት ሪፖርት እናደርጋለን ማለት ነው። በዚህ መሰረት እነዚህን ተሮ ባክቴሪያዎች ምን አይነት ሚዲያ ላይ ሉ ቢጠቀሙት ባይ ኬሚካል ቴስት ምን አይነት ነው፣ ግሮዛቸውስ እድገታቸውስ እንዴት አይነት ነው የሚለውን በዚህ መሰረት ሰምራይዝ ለማድረግ እንሞክራለን። ኢንተሮ ባክቴሪ ሾዎች ቅድም የዘረዘር ናቸው ዘጠኙም የሚያሟሉት ሶስት መሰረታዊ ባህሪያት አሉ። የመጀመሪያው ግራም ሪያክሽናቸው ላይ ግራም ኔጌቲቭ ባክቴሪያዎች ናቸው። ሼፓቸው ደግሞ ሮድ ሼፕ ነው ማለት ነው። ሁለተኛው ደግሞ ሁሉም ዘጠኙ ባክቴሪያዎች ማኮንኪያ አጋር ላይ መዘራት ይችላሉ፣ ከተዘሩም በኋላ እድገት ያሳያሉ። የመጨረሻው ደግሞ ከሽጌላ እና ከክለብሲላ በስተቀር ሁሉም የተቀሩት ባክቴሪያዎች እንዳለ ሞታይል ናቸው። ታዲያ ዘጠኙ ኢንተሮባክቴሪዎች ማኮንኪያ አጋር ላይ ተዘርተው እድገት ቢያሳዩም እድገታቸው ግን ለሁለት ይከፈላል። ላክቶስ ፈርመንተር ና ነላክቶስ ፈርመንተር የምንለው ማኮንኪያ አጋር በውስጡ ባይልሳልት ክሪስታል ቫዮሌት፣ ላክቶስ እና እንደ ፒኤች ኢንዲኬተር ደግሞ ኒትራል ሬድ የምንለውን ይይዛል። የክሪስታል ቫዮሌት እና የባይል ሳት ጥቅም በዋነኝነት ግራም ፖዚቲቭ ባክቴሪያዎች እንዳያድጉ እድገታቸውን ይገታል። ስለዚህ ማኮንኪያ ጋር ላይ ማደግ የሚችለው ግራም ኔጌቲቭ ባክቴሪያዎች ብቻ ናቸው ማለት ነው። ከነዚህ ግራም ኔጌቲቭ ባክቴሪያዎች ደግሞ ላክቶስን ፈርመንት የሚያደርጉ እንደ ምግብ የሚጠቀሙ ባክቴሪያዎች ኒትራል ሬድ የሆነውን ፒኤችዩ ሰባት የሆነውን ፒኤች ኢንዲኬተር ወደ ስድስት ነጥብ ስምንት ይቀንሱት ና ኮለኒያቸው ፒንክ አይነት ቀለምን ያሳያል ማለት ነው። ነን ላክቶስ ፈርመንተር የሆኑት ላክቶስን እንደ ምግብ የማይጠቀሙት ባክቴሪያዎች ደግሞ ከኢንኩቤሽን በኋላ ኮለንያቸው እድገት ቢያሳይም ነገር ግን ቀለሙ ፒንክ አይሆንም ወደ ነጭ አይነት የሚጠጋ ቀለም ይሆናል ማለት ነው። ስለዚህ ከዚህ ፋሚሊ ማለትም ኢሰርሻይ ኮላይ፣ ኢንትሮባክተር፣ ሲትሮባክተር፣ ክለብ ሴላ እና ሰራሻ የምንላቸው ላክቶስ ፈርመንተር ባክቴሪያዎች ናቸው ማለትም መኮንኪያ ጋሌ ከተዘሩ በኋላ ኢንኪቤት አርገናቸው መጨረሻ ላይ ስንመለከት ኮለንያቸው የፒንክ አይነት ቀለምን ይይዛል ማለት ነው። የተቀሩት ደግሞ ሽጌላ፣ ሳልሞኔላ፣ ፕሮቲየስ እና የርሲኒያ የምንላቸው ደግሞ ነላክቶስ ፈርመንተር ናቸው። መኮንኪ አጋር ላይ ሲዘሩ እድገት ያሳያሉ፣ ነገር ግን ኮሎኒያቸው የፒንክ አይነት ቀለም አይይዝም። ስለ ኢንተሮባክቴሪሽ ጠቅላላ አድርገን ይሄን ካወራን አሁን አንድ በአንድ እንመልከታቸው። የመጀመሪያው ኢሰርሻይ ኮላ የምለው ነው። ኢሰርሻይ ኮላ ግራም ኔጌቲቭ ሮድ ሼፕ የሆነ ባክቴሪያ ነው። ሞታይል የሆነ ባክቴሪያ ነው። ይህ ባክቴሪያ ብዙ ጊዜ አንጀታችን አካባቢ ነው የሚገኘው። የተበከለ ምግብ እና ውሃም ስንጠቀም እንግዲህ የሚያጠቃን በሽታ ነው። በዋነኝነት ኢሰርሻይ ኮላ የሚያመጣብን በሽታ ዩቲአይ ወይም ዩሪነሪ ትራክት ኢንፌክሽን ነው። ከዚህም በዘለለ ኢንተስቴናል ኢንፌክሽን ያመጣል። ህጻናት ላይ ሜኒንጃይተስ ሊያመጣ ይችላል። ኢሳርሻኮ ላይ ከዲያራ ጋር ተያይዘው አምስት ስትሬኖች አሉት። የመጀመሪያው ኢንተሮ ቶክሲጀኒክ ኢኮላ የምንለው ነው። ይሄ ዋተሪ ዲያሪያ ነው የሚያመጣው በተለይ ከቦታ ወደ ቦታ የሚንቀሳቀሱ ሰዎች የሚያጠቃቸው የዲያሪያ ታይፕ አይነት ይሄ ቶክሲጀኒክ ነው ማለት ነው። ሁለተኛው ደግሞ ፓቶጀኒክ የምንለው ነው። ይሄ ህጻናት ላይ የሚከሰት ዋተሪ ዲያሪያ ነው። በሶስተኛ ደግሞ ያለው ሄሞሮጂክ የምንለው ነው። ይሄ ከስሙ እንደምነሳው ብለዲ ዲያሪያ ነው የሚያመጣብን። በአራተኛ ደረጃ ደግሞ ያለው ኢንቫሲቭ የምንለው ነው። ኢንቫሲቭም ላይ ብለዲ ዲያሪያ ነው የሚታየው። በአምስተኛ ደረጃ ደግሞ ያለው አግሬሲቭ የምንለው ነው። ይሄ ዋተሪ ዲያሪያ የሆነና በጣም ፐርሲስታንት፣ ረጅም ጊዜ ይቆያል ማለት ነው። ስለዚህ በአንቲባዮቲክስ ስትሪት መደረግ የሚችሉት የመጀመሪያዎቹ ሁለቱ ናቸው ቶክሲጀኒክ እና ፓቶጀኒክ የምንላቸው። ወደ ላብራቶሪ ደግሞ ስንመጣ ዩሪን፣ ስቱል፣ ብለድ፣ ቦዲ ፍሉድ እና የመሳሰሉትን እንደ ናሙና ውስድን መጠቀም እንችላለን። የምንመለከተው ግራም ሪያክሽን እንግዲህ ለሁሉም ኢንትሮባክቴሪዎች ግራም ኔጌቲቭ ስለሆነ ኢኮላይም ግራም ኔጌቲቭ እና ሮድ ሼፕ የሆነ ባክቴሪያ ነው። ሞቲሊቲም ላይ ፖዘቲቭ ነው ማለት ነው። ወደ ካልቸር ደግሞ ስንመጣ ማኮንኬ አጋር ላይ ኢኮላይ ከተዘራ በኋላ ላክቶስ ፈርመንተር ስለሆነ ፒንክ ኮሎኒ እንመለከታለን። እንዲሁም ብለድ አጋር ላይ የተወሰነ ሄሞላይሲስ ያሳያል ማለት ነው። ይህን ከተመለከትን በኋላ በቀጣይ ባዮኬሚካል ቴስት ነው የምንሰራው። እዛ ላይ ኢንዶል እና ኤልዲኤል ፖዘቲቭ ነው የሚሆነው። ከዚህም በመቀጠል ኤምቪአይሲ የምንለው ምርመራ ላይ እዚጋ ሰንጠረጅዋለን። በዚህ መሰረት ደግሞ ስንሰራው ኢንዶል እና ሜታይልን ሬድሌ ላይ ፖዚቲቭ የሆነ ውጤት እንመለከታለን። ቪና ሲትሬል ደግሞ ኔጌቲቭ ይሆናል። በዚህ መሰረት ኢኮላይን መለየት እንችላለን ማለት ነው። ሁለተኛው ደግሞ ኢንትሮባክተር ነው። ክሊኒካሊ ሲግኒፊካንት የሆነው ኢንትሮባክተር ኢኤርጂነሳ እንለዋለን። በዋነኝነት የሚያመጣብን ህመም ዩቲአይ ወይም ዩናይትራክት ኢንፌክሽን እና ሴፕቲ ሴሚያ ነው። በላብራቶሪ ወስደን ስንመረምር ግራም ሪያክሽኑ ግራም ኔጌቲቭ ባክቴሪያ ነው። ሼፕ ሮድ ነው፣ እንዲሁም ሞቴል የሆነ ባክቴሪያ ነው። ካልቸር ሚዲያ ላይ ደግሞ ማኮንኪ አጋር ላይ ያድጋል። ላክቶስ ፈርመንተር ስለሆነ ፒንክ ኮሎኒ ነው የምንመለከተው። ባዮኬሚካል ቴስት ደግሞ ወስደን ኤምአር ቪፒ ስንመለከት ይሄ ይገለበጥና ኤምአር ላይ ኔጌቲቭ ነው ማለትም ቢጫ አይነት ቀለም ነው የሚሰራው። ቪፕሌ ደግሞ ፖዘቲቭ ነው ማለትም ቀይ አይነት ቀለም እንመለከታለን። በዚህ መሰረት ኢንትሮባክተርን ዲፍረንሽት ማድረግ እንችላለን። ሶስተኛው ደግሞ ክለብሴላ ነው። ክለብሴላ በሽታ የመከላከል አቅማቸው የደከመ ታካሚዎች ላይ የሚያጠቃ ባክቴሪያ ነው። በኖርማሉ ጊዜ የአፍንጫችንና የአንጀታችን ኖርማል ፍሎራ ነው። እነዚህ ሰዎች በሽታ የመከላከል አቅማቸው በወረደ ጊዜ ግን እያጠቃቸው ይመጣል ማለት ነው። አምስት አይነት የክለብሴላ አይነቶች አሉን። የመጀመሪያው ክለብሴላ ኒሞኒያ የምንለው ነው ሁለተኛው ራይኖስኬል ሮመስ ነው። ሶስተኛው ኦዜና፣ አራተኛው ኦክሲቶካና አምስተኛው ኤሮጂኔሳ የምንላቸው ናቸው። እያንዳንዱ ስንመለከተው ኒሞኒያ ካለ ለንጋችን፣ ሳንባችን አካባቢ የሚያመጣ በሽታ ነው ማለት ነው። ሁለተኛው ኤሮጂኔሳ ደግሞ ከዩቲ አይ እና ከውንድ ኢንፌክሽን ጋር ተያይዞ የሚያጠቃን የክለብሲላ አይነት ነው። ራይኖስ ኬድሮማተስ ደግሞ አፍንጫችን አካባቢ ግራን ሎማተስ እንዲሆን የወፈረ ስንጥቅጥቅ ያለ አይነት ቆዳ መግል የያዘ እንዲመስል የሚያደርገው የክለብሲላ አይነት ነው ማለት ነው። ኦዜና ደግሞ ከሆነ ናዛል ዲስቻርጃችን ኦፌንሲቭ የሆነ እስሜል እንዲኖረው የሚያደርግ የክለብሲላ ታይፕ ነው። የመጨረሻው ኦክሲቶካ ደግሞ ዩቲአይ እና ከሬናል ጋር ተያይዞ የሚያመጣብን ወይም በሽታ የሚያጠቃን የክለብሴላ አይነት ነው ማለት ነው። ስለዚህ እንደተከሰተው የበሽታ አይነት ናሙና ከቦታው እንወስዳለን። ክለብሴላ ኒሞኔ ከሆነ የለንግ ችግር ስለሆነ ስፑተም ሳምፕል እንወስዳለን። ዩቲአይ ከሆነ የተከሰተው ዩሪን ሳምፕል እንወስዳለን። ወንድ አካባቢ ከሆነ ችግር ያለው እስዋብ እንወስዳለን። እንደዚህ ያለን ናሙና ለላቦራቶሪ እንወስዳለን ማለት ነው። ከዛ በኋላ ካልቸር ሚዲያ ላይ ማኮንኬ ላክቶስ ፈርመንተር ስለሆነ ክለብሴላ ፒንክ ኮለኒ እድገቱ የሚያሳየው ለዳጋሊም እድገት ያሳያል። ወደ ባዮኬሚካል ቴስት ስንመጣ መጣ ክለብ ሴላ ለሃይድሮጅን ሰልፋይድ እና ለኢንዶል ቴስት ኔጌቲቭ የሆነ ሪያክሽን ያለው። ከአምስቱ ከክለብ ሴላ አይነቶች ግን ክለብ ሴላ ኦክሲቶካ ኦክሲቶ ብቻ ለብቻ ኢንዶል ፖዘቲቭ ይሆናል። የተቀሩት አራቱ ደግሞ ኢንዶል ኔጌቲቭ ናቸው። ስለዚህ ክለብ ሴላን ኦክሲቶካን ከሌሎቹ በኢንዶል ቴስት እንለየዋለን ማለት ነው። የተቀሩትን አራቱን ደግሞ እንዴት ዲፍረንሽት ማድረግ እንደሚቻል እዚህ ጋር ቻርቱ ስላለ እሱን ማንበብ ይቻላል። አራተኛው ሲትሮባክተር ነው። ክሊኒካሊ ሲግኒፊካንት የሆነው የሲትሮባክተር አይነት ሲትሮባክተር ፍሩንዲ ነው። ሲትሮባክተር ፍሩንዲ በዋናነት የሚያመጣብን ችግር ዩቲአይ እና ሴፕቲሴማ ነው። ይህም በላብራቶሪ ናሙና ከተወሰደ በኋላ ማኮንኬሌ ላክቶስ ፈርመንተር ነው፣ ፒንኮሪ ነው የምንመለከተው ባዮኬሚካል ቴስት ላይ ደግሞ የቅድሙ ይገለበጥና ሃይድሮጀን ሰልፋይድ ፖዘቲቭ ነው የሚሆነው፣ እንዲሁም ሲትሬት ፖዘቲቭ ነው የሚሆነው። ሶስቱ ባክቴሪዎች ማለትም ኢኮላይ፣ ኢንትሮባክተር ኤሮጂነሳ እና ሲትሮባክተር ፍሪንዲ እንግዲህ በላቦራቶሪ እንዴት እንደሚለዩ ባዮኬሚካል ቴስት ላይ ያላቸው ሪያክሽን እዚህ ጋር በሻርት አስቀምጬላቸዋለሁ እናንተ ለጥናት ስለሚጠቅማችሁ ተመልከቷቸው። አምስተኛው ደግሞ ሺጌላ ነው። ሺጌላ ህጻናት ላይ የሚታይ ባክቴሪያ ነው። ሺጌላ ለአራት መሰረታዊ ግሩፖች እንከፍላለን። የመጀመሪያው ዳይዘንትሪ ፍሌክሴኒ፣ ሶኒ እና ቦይዲ ብለን ማለት ነው ዳይዘንትሪ የምንለው ከባስለሪ ዳይዘንትሪ ጋር ተመሳሳይ ነው። ፍሌክሲኒ የምለው ደግሞ አንዲቨሎፕድ ካንትሪስ ያላደጉ ሀገሮች ላይ የሚታይ የሺጌላ አይነት ነው ማለት ነው። ሺጌላ ሶኒ ደግሞ የምንለው ዲቨሎፕድ የሆኑ ያደጉ ሀገራት ላይ የሚታይ የሺጌላ አይነት ነው። ሺጌላ ከንጽና ጉለት የሚመጣ ባክቴሪያ ስለሆነ የምንወስደው ናሙና ስቶል ናሙና እና ሬክታል ስዋብ ነው። ይህንን ከወሰድን በኋላ ማኮንኪያ አጋሌ ስንዘራው ነን ላክቶስ ፈርመንተር ነው። ላክቶስን ፈርመንት ስለማያደርግ ማኮንኪ አጋር ላይ እድገት ቢያሳይም ኮሎኒ ቀለሙ ግን ፒንክ አይሆንም ማለት ነው። ሽጌላ ለመለየት በቀጣ የምንጠቀመው አጋር ደግሞ ኤስኤስ አጋር ወይም ሳልሞኔላ ሺጌላ አጋር የምንለው ነው። እዚ ላይ ከዘራ ነው በኋላ ሺጌላ ኤች ቱ ኤስ ወይም ደግሞ ሃይድሮጅን ሰልፋይድ በውስጡ ፕሮዲስ ስለማያደርግ የሚፈጠረው ኤስኤስ አጋር ላይ የሚፈጠረው አሁንም ከለርለስ እና ትራንስፓረንት የሆነ ኮሎኒ ነው። ነገር ግን ሳልሞኒላ ኤችቱኤስን ወይም ደግሞ ሃይድሮጀን ሰልፋይድን ፕሮዲስ ለሚያደርግ ኤስኤስ አጋሌ ጥቁር አይነት ኮለኒ እናያለን። በዚህ መሰረት ሁለቱን መለየት እንችላለን ማለት ነው። ቀጣይ ደግሞ የምንጠቀመው ባዮኬሚካል ቴስት ነው። ባዮኬሚካል ቴስቱ እንግዲህ እዚህ ጋር ሰፊ ቻርት ስላለ ይህንን እያነበባችሁ ማጥናት ትችላላችሁ። ስድስተኛው ደግሞ ሳልሞኒላ ነው። ሳልሞኒላ ታይፎድን የሚያመጣው ማለት ነው። አራት አይነት የሳልሞኒላ አይነቶች አሉ። የመጀመሪያው ሳልሞኔላ ታይፊ፣ ሳልሞኔላ ፓራታይፊ ሳልሞላ ታፊ ማሪየም እና ሳልሞላ ኢንትራይተስ የምለው ነው። ታይፎይድን የሚያመጣቡን ከነዚህ ውስጥ እንግዲህ ሳልሞኒላ ፕራይ ታይፊ እና ሳልሞኒላ ታይፊ ናቸው። ሰዎች በዚህ ሲጠቁ የመጀመሪያው ሳምንት ከሰባት 7 እስከ 14 ቀን ባለው ውስጥ ወደ ላብራቶሪ ሲመጡ በሰውነታቸው ውስጥ ላይገኝ ይችላል። ነገር ግን ትኩሳታቸው እስከ 40 ዲግሪ ሴልሺየስ ድረስ ከፍ ሊል ይችላል። ይህም ገና ወደ ሰውነታቸው ወደ ደማቸው ስላልተሰራጨ ነው። ከዛ በኋላ ግን ወደ ደማቸው ስለሚሰራጭ ደማቸው ውስጥም ይገኛል። እንዲሁም ደግሞ ሮዝ ስፖት የምንላቸውን ቀያይ ነገሮች ሰውነታቸው ልንመለከት እንችላለን። እነዚህ ሮዝ ስፖቶች ሁሉ ሳይቀሩ ሳልሞኔላን ኮንቴን ያደርጋሉ ማለት ነው። ሳልሞኔላ ኢንትራይተርስ ደግሞ የምንለው ይህ የጨጓራ ስግነት የሚለው ኢንትራይተርስ በሽታ የሚያመጣበት የሳልሞኔላ አይነት ነው። ለሳልሞኔላ እንደ ሽንት፣ ስቱል፣ ብለድ እና ፉድ ሌፍቶቨርን ለናሙና መውሰድ እንችላለን። ይህን ከወሰድን በኋላ ማኮንኬ አጋሌ ስንዘራ ግራም ኔጌቲቭ ባክቴሪያ ስለሆነ እድገት ያሳያል። ነገር ግን ነ ላክቶስ ፈርመንተር ስለሆነ የሚያድገው ኮሎኒ ፒንክ አይሆንም፣ ነጭ ነው የሚሆነው ማለት ነው። ከዚህ በዘለለ ኤስኤስ አጋሌ

ጥቁር የሆነ ኮሎኒ ወደ ጥቁር የሚጠጋ ኮሎኒ ኤስኤስ ላይ እንመለከታለን። ከዚህም በዘለለ ሄክቶን ኢንትሪክ አጋር ላይ ኤክስኤልዲ ላይ እንዲሁም ዴክሶ ቾሌት አጋር ላይ ማደግ ይችላል። ለሳልሞኔላ ባዮኬሚካል ቴስት ስንሰራ ኤች ቱ ኤስ ወይም ሃይድሮጀን ሰልፋይድ ፖዝቲቭ ነው የሚሆነው። ኢንዶልን ፖዝቲቭ ነው የሚሆነው። ሌላው ሳልሞኔላ ታይፊ ደግሞ ከሌሎቹ ተለይታ ሃይድሮጀን ሰልፋይድን ፕሮዲስ አታረግም። ስለዚህ ሳልሞኔላ ታይፊ ከሌሎቹ ስፔሻሶችን በዚህ መለየት እንችላለን። ሳልሞኔላና ሽጌላን ደግሞ ለመለየት ከ የምንጠቀማቸው ምርመራዎች ደግሞ ሌላኛው ሞቴዚ ቴስት ነው። ሺጌላ ነን ሞታይል ነው፣ ሳልሞኔላ ሞታይል ነው። በዚህ ደግሞ ሁለቱን መለየት እንችላለን ማለት ነው። ሰባተኛው ደግሞ ፕሮቴስ ስፔሽስ ነው። ሜዲካሊ ኢምፖርታንት የሆኑት የፕሮቴስ ስፔሽስ አይነቶች ፕሮቴስ ሚሪባልስ እና ፕሮቴስ ቩልጋሪስ የምንላቸው ናቸው። ፕሮቴስ ሚሪባሊስ የምንለው ካይተር ተጠቃሚዎች ላይ የሚታይ የባክቴሪያ አይነት ነው። ከዩናሪ ኢንፌክሽን ጋር ትያያዛለች። ፕሮቴስ ቡልጋሪስ ደግሞ የምንለው ኖዞ ኮሚናል ወይም ደግሞ ሆስፒታል አኳሪድ የሆነ ኢንፌክሽን ነው። በትክክል ካልታጠቡ የሆስፒታል እቃዎች ጋር ተያይዞ የምታጠቀም የባክቴሪያ አይነት ማለት ነው። ስለዚህ ለፕሮቴስ እንግዲህ እንደ ብለድ፣ ዩሪን እና ፐስ የመሳሰሉትን ናሙናዎች ለላብራቶሪ መውሰድ እንችላለን። ይህን ከወሰድን በኋላ ማኮንኪ አጋር ላይ ስንዘራቸው ነላክቶስ ፈርመንተር ናቸው፣ ነጭ ኮይ ነው የምንመለከተው። ከዚህም በዘለለ ደግሞ ብለድ አጋር ላይ ስዋርሚንግ ኮሎኒ በማሳየት እንግዲህ በደንብ ይታወቃሉ። ሙልት ብሎ ነው የሚያድጉት ማለት ነው። ወደ ባዮኬሚካል ቴስት ስንመጣ የፕሮቴስ ስፒሽስ ዩሬዝ ፖዘቲቭ ነው፣ ፒዲኤ ፖዘቲቭ ነው፣ እንዲሁም ሃይድሮጂን ሰርቫይድ ፖዘቲቭ ነው። ሁለቱን ቮልጋሪስ እና ሚራቢለስን ደግሞ ለመለየት የምንጠቀመው ቴስት ኢንዶል ነው። ፕሮቴስ ቮልጋሪስ ኢንዶል ፖዘቲቭ ነው። ሚራቢለስ ደግሞ ኔጌቲቭ ነው። በእነዚህ ዲፍረንሺት ማድረግ እንችላለን ማለት ነው። ስምንተኛው ደግሞ የእርሲና ነው። የእርሲና መጀመሪያ እንስሳትን ነው የምታጠቃው። ሰዎች ለየእርሲና አክሲደንታል ሆስት ናቸው። ሶስት መሰረታዊ በሽታዎችን ታመጣለች። የመጀመሪያው ቡቦኒክ ፕላግ የምንለው ነው። ዘንቧ ፍሊዋ የምታስተላልፈው ተባይ የነካችን አካባቢ የሚታይ ቁስለት ነው ማለት ነው። ሁለተኛው ደግሞ ኒሞኒክ የምንለው ነው። ይሄ ብለዲ ካፍ ወይም ደግሞ ሰዎች እየሳሉ ደም የሚተፉበት አይነት ሁኔታ የሚታየው። ሶስተኛው ደግሞ ሴፕቲሴሚያ የምንለው ነው። ወደ ሰውነታችን ሙሉ ለሙሉ ሲሰራጭ ነው ማለት ነው። ስለዚህ ለየርሲና ለላብራቶሪ ናሙና ደምን እና ሊምፋቲክ አስፓርቴትን መውሰድ እንችላለን። ይህን ኮንሰደን በኋላ ማኮንኪያ አጋሌ ስንዘራ ላክቶስ ፈርመንተር ነው። ፒንክ ኮለኒ አንመለከትም። ባይ ኬሚካል ቴስት ላይ ደግሞ ለካታሊስ ፖዚቲቭ ሪያክሽን ነው ያለው። ለኦክሲዲዝ ደግሞ ኔጌቲቭ ነው ውጤቱ። ዘጠነኛው እንግዲህ ሴራሻ ነው። ይህም ኖዞ ኮሚናል ወይም ሆስፒታል አኳይድ የሆነ ባክቴሪያ ነው። ከሆስፒታል እቃዎች ጋር ተያይዞ የሚያጠቃን የባክቴሪያ አይነት ነው ማለት ነው። ናሙናም ከተወሰደ በኋላ ማኮንኬሌ እድገቱን ስንመለከት ላክቶስ ፈርመንተር ነው ወይም ደግሞ ፒንክ ኮሎኒ እንመለከታለን። ስለ ኢንተሮ ባክቴሪዎች እንግዲህ አጠር አድርጌ ይህን ነቀርብኩላችሁ። እንደገና ጠቅላላ ማድረግ ያክል ሁሉም ኢንተሮ ባክቴሪዎች ግራም ኔጌቲቭ ሮድሺፕ ባክቴሪያዎች ናቸው። እንዲሁም ደግሞ ከሺጌላና ከክለብሴላ ውጪ የተቀሩት ሁሉ ሞታይል ናቸው። እነዚህ ዘጠኙ ባክቴሪያ ማኮንኬ አጋር ላይ እያድጋሉ፣ ነገር ግን ለሁለት ከፍለ ናቸዋል ላክቶስ ፈርመንተር ና ነ ላክቶስ ፈርመንተር ብለን ላክቶስ ፈርመንተርስ የሚጠቃለሉት ኢኮላይ፣ ኢንትሮባክተር፣ ሲትሮባክተር፣ ክለብሴላ እና ሴራሻ ናቸው። የርሲና፣ ፕሮቴስ፣ ሳልሞኔላ እና ሺጌላ ደግሞ የምንላቸው ነ ላክቶስ ፈርመንተር ናቸው ማለት ነው። በዚህ መሰረት እንግዲህ ጀነራይዝ ለማድረግ ሞክር ያለው እዚህ ጋም ለእያንዳንዱ ባይኬሚካል ቴስት የሚያሳዩት ውጤት ቻርቱን ስላስቀመጥኩላችሁ፣ እናንተ ምስኑን ተመልከቱት። የተፈጠረባችሁ ጥያቄ ካለ አሁንም ኮሜንት ሴክሽናችን ክፍት ነው። በጣም ሰፊ ቻፕተር ነው። በአጭር ደቂቃ እንግዲህ እንዲህ ለማስረዳት ሞክር ያለው በተለይ ዋና ዋና የሚባሉ ጥያቄዎችን እያነሳው ማለት ነው። ስለዚህ እንደተጠቀማችሁበት ተስፋ በማድረግ እግዚአብሔር አሁንም የውላችንም ጤና ይጠብቅ እያልኩኝ አመሰግናለሁ።